ሄርሜላ ናፍቀው ነበር ሄርሜላ ስለናፈቀችው፣ ወደ ሚዲያው እየመጡ እየተደባበሱ የሚሰሩልን እንትን ስለናፈቀው ሄርሜላን ሩታን አስረጅልኝ ብሎ ወደ ሚዲያው እንድትመጣ ጠምዝዞ ጠማዞ ጠምዝዞ እንዲህ ተጠመዛዞ ይዟት መጣ። ሄርሜላን እኔ አላልኩም፣ ራሱ ያለው ራሱ ይዟት መጣ። ከላስ ይሄንን ብታምኖ ባታምኖ መዋጥ ነው ያለባችሁ ማለት ነው እንትኑ ላይ እንድትመጣ ነው። ሲስተሙ ላይ እንድትገባ ነው ይሄንን ያደረገው። እንጠረባክ ስለ ወርቅ እናዋራለን። ሄርሜላ እራሱ ሄዶ ነዬ ሚስቴን እያት፣ ምን እንደምትለኝም ምንም እኔን እንዴትም እንደምትረዳኝ፣ ምን አይነትስ መልስ እንደምትሰጠኝ፣ እንዴት አድርጋ እንደምታወራርደኝ እያት ብሎ በወርቅ ሰበብ አድርጎ ማለት ነው ውሽሜትን ሚስቱ የሚስቱ ቤተሰብ ጋር ይዞ መጣ ማለት ነው። አብርሽ ማለት ነው ሲጀምር ስለ ወርቅኛ እንናገር። ምንድን ነው ወርቅኛም ገዝተናል እኮ። ምንድን ነው እሱ ምስኪን፣ ምስኪን መስልህ ሩታዬ? በቃ እንደዚህ ነው የምትይው፣ ሩታ ለምድ ነው የማትረንጅው። ህዝብ ሩታን እንዲረግጣት ማለት ነው። እኛ ነቅተን እኔ በተለይ ነቅቼ ይባሃለሁ። ትላንትና ማንድ ቻንስ የሰጠውህ ስለማልክ ነው። ዛሬ ደግሞ ውሽሚትን ከታመመችበት ሽክ አድርገ ያመጣኸው እነ ሩታ ቤት የሩታ ቤተሰብ ጋ፣ ከአንተ ጋር የምትጠረጠረን ልጅ አማች ግቢ ይዘ የመጣ ግን ግን ይዘህ የመጣቀን ወረድ ገባ በአንተ ቤት፣ በቃ ሩታ ምንም አትረዳውም፣ ሩታ ለትዳሯ ክብር የላትም፣ ሩታ እንደዚህ ናት፣ ሩታ እንደዚህ ናት ብለህ እኛ እንድንረግጥል፣ ከዛ ደግሞ አንተ ሹኩኩ ብለህ ወደ አስረገዝካት ሴት እንድትሄድ። ሶ ለትወና ደግሞ ለአንተ ምንም የሚያቅትህ ነገር የለም። ምስኪን ምስኪን ተጫወት፣ ካንተ እዛው ካሜራ ላይ ማለት ነው። አልቀስ በትባል ታለቅሳለች፣ ችግር የለብህም። ሳቅ ብትባል ደግሞ ትስቃለች ችግር የለብህም። ምክንያቱም ይሄ ስለሆነ ስራችሁ ሁላችሁም ሲጀምር ድራማ ነው። እኛ ነክተናል ግን ለበጎቹ እናስረዳ እንተንተን ብለን ነው ወርቅ ከመጀመሩ ነው። እንደዚህ የአራት መቶ ሺህ ብር ወርቅ እንደዚህ በሆነች እቃ ሄቦ ሄቦ ተብላ ምትመጣው። ሐቤቢ እኔ ሳውዲ አረብ ላይ የአራት ሺህ ምናምን ወርቅ ስገዛ ማለት ነው ምን የሚያህል እቃ ነው የተሰጠኝ? አራት ማዘን እንደዚህ እቃ ማለት ነው፣ መጫወቻው እንትኑ ገመዱ የጆሮ አንድ ላይ ሲጀምር አስበከዋል የአራት ሺህ ምናምን ሪያል የአራት ሺህ አምስት መቶ ሪያል ወርቅ ስገዛ እቃው ምን የሚያክል ወርቅ እቃ ነው የተሰጠኝ? ኢትዮጵያም እንደዛ ነው። እኔ ኢትዮጵያ ላይ ወርቅ ገዝቻለሁ። ለምሳሌ ወርቅ ስገዛ ግን እየተሰጠው እንደዚህ ነው እቃ አለው። ምንድነው አንተ ግን የሆነ ሶሌ ባና ጄና የሆነ የሄርሜላ ይመስለኛል ወርቅ ሁላ አይመስለኝም። የሄርሜላ የድሮ ጌጣጌጦቿ ናቸው ይመስለኛል ማለት ነው። ሰው ተኝቷላታችሁ። የሄርሜላ የድሮ ድሮ የድሮ ጌጣጌጦቿን ነው ሰብስቦ ያመጣው ማለት ነው። ምንድን ነው ይሄ? እኔና ሩታ ደግሞ ማንግባባበት ባህሪ ልንገራቸው። አሁን እኔን ሩታ እኔ ብሆን ማለት ነው ከውሽሚታ ጠገብ ነው እንዲህ አመሰግናለው። እኔና ባሌ እኮ ምንም አልተጣላንም። የኔ ወደ የተጣላን መስሎች ነው ምናምን ብዬ አብርሽ እንደስብስብስ አድርጌ ነበር ማሰምጣት እንትን ምለው ማቃተላት ማለት ነው። አሁን እንግዲህ ህዝቡም ሩታ እንግዲህ ለትዳርሽ ክብር ይኖርሽ ለባልሽ ክብር ይኖርሽ ይሄ ልጅ በተደጋጋሚ ገፋሹ እኪባረው በዚህ ወጣ በዚህ ገባ እያለ ህዝቡ ይረግጣታል። አብርሽ ደግሞ ትክክል ነው። በቃ ብዙ ጊዜ ይቅርታ ጠይቋል፣ መኪናም ገዝቷል፣ ወርቅም ገዝቷል። ስለዚህ እምቢ አለች። ውሳና ልጅህን በሰላም መጥቻ ያለሁኝ ከዛ ውጭ እኔና አንች ግንኙነት አይኖረንም ብሎ ከትል ያደርግ ነው ማለት ነው። ወደ አስረገዛ ሴት ደግሞ ሮጦ ሊሄድ ነው። እኛ አንተውህም፣ እኛ አንተውህም። ማንም ቢተውህ እኛ አንተውህም። እሺ እስኩት ወለ ከልመ ጠይብ ትሰማለ ወይስ አትሰማ? ልጅቷ ተነሳች ይልቅ ማለት ነው እና እንዴት እንዴት እንዴት ነው የምትሆኑት? ቆይ የሆነ ሬል የሆነ የሚመስል ነገር አምጡልን እንጂ ድራማም ቢሆን እን አራሷ እርጉዝ እያለች አልተቀመጠችም። አራስ መሆኗ አትቀመጥም። ደህና በመኪና ሰርፕራይዝ አረጋት ብለን ሽርብትን ስንል በወርቅ ሰርፕራይዝ አረጋት ብለን እሬ ብትን ስንል ትንሽ እንኳን ደስታችንን ሳናጣጥም መልሳችሁ፣ ወርቁ ሄርሜላ ናት የገዛችው ምናምን። እና ሩታዬ እኔ አንቺም ላይ ቅሬታ አለኝ። ቅሬታ ምንድን ነው? ከውሽሚት አጠገብ አብርሽን እንደዛ ጣልጣል ማድረግ አልነበረብሽም። አቃለው ግትርነት አለ አልበገር ባይነት ይሆናል አይደል? ግን ዋጥ አድርገሽው ውሽሚትን ደግሞ ብቻዋን እንድትሄድ ነበር ማድረግ የነበረብሽ። አብረሽ እንደሚወድሽ በተለያየ መንገድ እያየሽ ነው እሱ፣ የላ ሲስ ይዞት ነው ያው፣ ጠቅ ጠቅ ለምዶ ነው እዛ ማለት ነው። ግን በአንድም በኩል ደግሞ ጀግና ነሽ እላለሁ። የምር በቃ፣ ማይቀመጥን ሰው እንደዚህ ቁርጥ አድርጎ ማባረር ነው የሚሻለው። የምን መልፈስፈስ ነው? ትሽ ደጋረግሽለት እባክሽ። ቁርጡን አውቁ ከዚህ ሴት ጋር ያለውን ግንኙነት በደንብ ከት አድርጎ ይምጣ። እንደውም ስለ መኪናው ራሱ አዲስ ነገር ምን ሰማ ይመስለኛል። እስከ መጨመሮ ነው ወርቅ የአራት መቶ ሺህ ብር ወርቅ የመሰለ ነገር። እንዴ ለአብርሽ የአምስት መቶ ሺህ ብር ወርቅ ስሰጠው እንዴት አካብዳ ይዛው እንደመጣች ተዜላችኋል። ይቺ ግን ገና በቃ የሆነ ያችን መቶ ብድግ ያደርጋታል። ይቺ መታ ብድግ ታደርጋታለች። ስልብልብ ባለችብኝ እኮ እንዲህ ወርቅ እኔ ገዝቻለሁኝ እንደው ወርቅ በቃ እቃው ይበልጣል ከወርቁ መጋነኑ ምናምን አቀማመጡ የተረተበ ምናምን አንተ ግን ወርቁ ራሱ ከወንድ እንደውም ያልከው ትዛ ላይ ወርቁ ራሱ የወንድ ዲዛይን ነው የተሰራው እኔ ግን አስተካክዬው ነው በዚህ ወጥቼ ነው በዚህ ገብቼ ነው ብለህ አልክ ማለት ነው ሄርሜላ ለአንተ ገዝታለህ ነው በድጋሚ አንተ እኮ ብር እንደማይወጣ አውቀናል አውቀናል ይህ ነገር ግን እኔ አጣራ፣ ና እደርስበታለሁ። ስደርስ ነው ገና ደና አድርጌ መገረፍ ማለት ነው። አሁን ምንም አልልም፣ እሺ፣ ምንም አልልም። አሁን ሩታዬ ራስሽን ጠብቂ። ከቻልሽ አብርሽ የምትወጁ ከሆነ ወደ ትዳሩ እንዲመለስ ከፈለግሽ ከውሽ የሚታጠገብ ጥሩ ሁኚ፣ እሱን ብቻውን አውሪ ማለት ነው። ገባሻ? ከውሽ የሚታጠገብ ግን ወይ እንዴት ነው የሚያምረው ወይ እንዴት ነው እንደዚህ የሚለው እያልሽ እሷን አቃጥለሽ አባሬያት ማለት